ቲቪ ላይ ሆኚ ስጠራ ነበረ እና ምናልባት ምንድነው ብዙ ከመስራት ሆናን የተነሳ አንዳንድ ጊዜ ጭንቅላታችን እየደከመ ስለሚሄድ ማለት፣ ቀኑን ሙሉ የሰራ ሰው ወደ አመሻሹ ላይ በቃ የሆነ የሚያነበውም ነገር ካለ ራፍ ላ ገረፍ ገረፍ እያደረገ ብቻ ነው የሚሄደው እና ብዬ ነበር እዛው ላይ ላይ እና ምናልባት እንደዚህ አይነት አጋጣሚ ተፈጥሮበት ከሆነ የተሳሳተው የኛውን ስህተት በግልጽ እንደዛ ብሎ ይናገር ምናምን ብዬ ነበረ እና አሁን ዳዘ ልሳን ነው። አክቹዋሊ አሁን ኤልያስና ኤልሳ በተባለው ደረጃ አይደለም ስህተቱ። ግን ምንም ሆነ ምን ግን ቢያንስ በቃ የአንድ በት ስህተት ነው ሰው ነኝ ምናምን ብለህ ስትናገር ስሰማ በዚህ ደረጃ ከሆነ መልካም እናየዋለን። ግን ምንድን ነው አንተ ማታ በገባህበት ሰዓት እንግዲህ እኔ ጋ ጥሩ ሰዓት አይደለም። እናንተ ማታ ስትገቡ እኔ ጋ ሊነጋጋ አንድ ሰዓት ወይ አንዳንዴም ደግሞ ሁለት ሰዓት ምናምን ነገር ይቀራል። አራት ፒኤም ወይ ደግሞ ፋይቭ ፒኤም አንዳንዴ ሲክስ ፒኤም ላይ ኤም ሶሪ፣ ኤም አልኩኝ። ኤም ላይ ሞኒንግ አካባቢ በኢትዮጵያ እንግዲህ አስር ሰዓት ወይ አስራ አንድ ሰዓት ወይ አስራ ሁለት ሰዓት አካባቢ ወደ ጠዋት አካባቢ ነው የሚሆነው። ያ በጣም አራተኛው ክፍል የሚባለው በመጽሐፍ ቅዱስ የእንቅልፍ ሰዓት ነው። እንግዲህ ተኝቼ አምልጦኛል ማለት ነው የኔ። ወይ ታሪኩን አብረን እንየው። ምንድነው ዳሃ ጸልሳን እንግዲህ ይገጥማል የኔ ዳሃ ጸልሳን ብያልኩትኝ አባለት ጹን ብዬ ማለት ነው። አባለት ጹን ሳይሆኑ ይሄን ድርጊት ያደረጉት አባለት ጹንማ የሰውየውን ንስሐ የተቀበሉ ሰው ናቸው፣ እና ክፍሉ ስህተት ነው። አዎ፣ አዎ፣ እንዴ! ምንም ይሄ እኮ ስህተት ነው። አባለት ጹን ብዬ ማለቴ ይሄ የአንድ በተሄ ዳሀ ጸልሳን የሚባለው አለ አይደል፣ ቅድም እየተናገርኩ ነበረ። በባለፈው ላይ ጋዲሳ ስለ ኤልሳ በዛ ህፃን ላይ ስለመተኛት ሲያወራ እና ኤልሳ ብዬ ላለው ብዬ ኤልያስ አልኩኝ። እና ጋዲስ አና ደብ እቀበል አለና ኤልሳና ኤልያስን ያለየ ሰውዬ ነው እንደ ሰው። አሁን እዚህ እየመጣ ያዙኝ ምናም ነገር ብሎ የሚለው አለ። እርግጥ ነው ኤልያስ እና ኤልሳ ሁለት የእግዚአብሔር ታላላቅ ነቢያት እንደሆኑ አውቃቸዋለሁ፣ በመጽሐፍ ቅዱስ በጂኦግራፊም የተወለዱበትን አካባቢ በእስራኤል ላይ ያለው አቃለሁኝ ከዚያ ያለፈ ምናልባት እናትና አባታቸውን አቃለሁ ብዬ አልልም። ኤልያስ ያው እንደሚታወቀው እናትና አባቱ እናንተ ደግሞ ምን ልትልን ነው? አይ አላቅም ነው። ኤልሳ እናትና አባቱን ታቃለህ? ብለው ደግሞ ታሪኩ ያለው ዞራ ሰኔ ላይ ነው። ያው እዚህ ክፍል ላይ ማለት ነው ታሪኩ ረእኔ ሙሉ ያነበብኩትኝ ሙሉ ያነበብኩትኝ፣ ምናልባት እዛ ጋር ደግሞ አንዱ የተናገርከው እዚ ጋ ባለትፁን ብዬ እዚ ጋ ታሪኩ ጋር ሄድኩትኝ። ከዚህ ወደዚህ አንድ የአክሮባት ተገልብጬ እንደ ቻይና ኩንጉፉ ለመሄድ ፈልጌ አይደለም፣ አንብቤዋለሁ። ታሪኩን አጠር አርጌዝ በሃይላይት ለማሳየት ፈልጌ እንጂ። ክፍሉ ግን አሁን ሙሉን ካላነበብከውም አንበዋለሁ፣ ካነብብከውም አንበዋለሁ፣ ለህዝቡ ማለት ነው። እንደዚህ ይላል አንድ አምላክም በሚሆን በወለ መንፈስ ቅዱስም ሰኔ 17 ቀን በዚች ዕለት ታላቁ አባት ለትጹን አረፈ። ይህ አባት ከብህንሳ ሰ ሀገር የህርያቆስ የሚባለው ቅዳሴ ማርያምን የደረሰው ሰውዬ የዚህ ሀገር ሰው ተወላጅ ነው ብሎ ይላል። እኔ ካርታ ላይ አላወቋትም፣ እንደ ወግረ መንገድ ግን የሚያውቁ ሰዎች ቢጠቁሙ ደስ ይለኛል። ማለት እዚያ ሀገር ብህንሳ ብሎ ስለሚል፣ እሺ፣ ይህ ብህንሳ ሀገር ነበረ። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት ነፍሱን ስለኔ የጣላትም ያገኛታል፣ የዘላለምን ህይወትን ይጠብቃታል በሚለው በቅዱስ ወንጌል ውስጥ የተጻፈውን አሁን የነበብና ታሪኩ። እሺ ስም ስም ዳጸልሳ ነው ተብሏል። ታሪኩ ግን እውን እንዳልሆነ ወይ እንደሆነ ወይ መጽሐፍ ቅዱስ አይም ከሆነ ቀስ ያለን እናዋጋዋለን። ተባርልሻለሁ። አሁን ወደ ሀሳቡ እንሂድ። ተመልሻለሁ፣ ወደ ሀሳቡ በጣም የሚረብሹ ልጆች ገቡ ማለት ነው። አሁን አንደኛ አኬ የወጣበትን ሲወጣ እኔ እንደዚያ አያደርግም ብያለሁ። አንደኛ እንደዚያ አያደርግም፣ ሁለተኛም ደግሞ የወጣበት ኔትወርክም ሊሆን ይችላል ኢንተርኔትም ሊሆን ይችላል ብለን ብለናል። እና ግን ቢኒዬ የመጨረሻ ላይ ገዝግዥኝ ብሏልና አይመጣም ብለው የራሱን አስተያየት ነው የሰጠው ስለዛ እኔ ይቅርታ ጠይቃለሁ ግን እኔ እንደዚ ያደረግም አኬ ይመጣል ነው ብያልኩትኝ እንዳልኩት መጣል ማለት ነው። ንኪ ሲጀመርም እኮ እንትን ነው ኤርሚ ሲጀመር እኔ አሁን እንደዚህ የሚያስወጣኝም ምንም ነገርም የለም። የገባውበት እኮ ምክንያት ምንድን ነው? እንግዲህ አባለሱን የተባሉት አባት ይህንን አድርገዋል የሚል ነገርን ተናግረ ስለነበረ እኔ ደግሞ ቀጣይ ገብቼ አባለሱን ይህንን አላደረጉም አልኩኝ። በቃለቅ ይሄ ነው ሀሳቡ የተነሳው ሀሳብ ይሄ ነው። እዛው ላይ ቪ ላይ ምን እንደውም በጣም እንዴት ነው፣ በጣም ፖዚቲቭ ሆኜ ማለት ነው ብዙ ካነበበ በኋላ መጨረሻ የቀኑ መጨረሻ ላይ እንደዛ አምሯችን ሆነ ዲዚ ነገር እየሆነ እንደሚሄደው ልክ በዛ ሙድ ውስጥ ሆኖ አንብቦት ከሆነ ደግሞ ይሄኛውን ተሳስቻለሁ ይበል ብያለሁ። ይሄ በጣም ባይዚ በጣም ትልቅ ፖዚቲቭ መሆን እኮ ነው እንጂ ነገሩም ፖለቲክስ እንስራበት ብንል በጣም ሊጮህ የሚችል ነገር ነው እና እንደዚህ ከሆነ በኋላ ምን ሲጃኔ ላይ ምን የሚመጣብኝ ነገር ኖሮ ነው ከዚህ ሩጪ ማእሮጡ አመለጠ ክብርጥሲ ምን ማይ ብራዘር ምን እኮ ነገር እኮ የለውም። ከታሪኩ ጋር በተያያዘ ታሪኩን የፈጸመው አንድ ሌላ ሰው ነው። መጽሐፍ ቅዱስ ላይም በጣም ብዙ አደገኛ ኃጢአትን የሰሩ ሰዎች አሉ። እነዚያ ሁሉ ግን ኃጢአት ነው የተባለባቸው በጣም አደገኛ አደገኛ፣ እንደ ነብየ እግዚአብሔር ዳዊት ያሉ ታላላቅ የእምነት አባቶቻችን ምን አይነት ኃጢአት እንደሰሩ እናውቃለን። አባለቱን ግን አልሰራውም። ሌላ ሰው ሰራው፣ ተናዘዘው ነው። አለቀ። ከዚህ ውጭ ሌላ ርዕስ ከሆነ ንገሩኝ። እዚሁ ማለት ሌላ ርዕስ ማለት ነው አንድ ታሪክ ላይ መራሱ ቢሆን፣ አይ ኦኬ፣ እሺ ይሄኛውን አባለ ትጹን ይሄን አድርጓል አላደረገ የሚለውን ተሆና ሌላ ነገር እኔ ከሆነ እሱን አሳውቁኝ። አባለ አባለ ትጹን አድርጎታል አላላደረገው የሚለው ግን እሱ አሁን አከራከራ ይመስለኝ ሞረዲ፣ ኤርሚም አይ ይህ እንኳን እንደው ስህተት ነው ብሎ ስለተናገረ ማለት ነው። የአባለ ትጹን ብሎ የሚለው ቃልች አይደል የስም ዝውውር ላይ ነው ማለት የስም ዝውውር አልኩኝ። ስምን ስናገር ነው የኔ ዳ ጸልሳል። አይ አደለም፣ ሌላ ምንድ ነው የገዳሙ አበምኔ የተላለው ብዬ አጋጣሚ ሆኖ አባለቱን አልኩኝ። እኮ አይደለም፣ ከይቅርታ ጋር እንደዛ አደለም። ይህ ስህተቱ እንደዛ የሚባል አይነት ስህተት አደለም። ስላለው ልሳ ስላለው ምንድ ስህተት ልክ እንደ ቀደሙ ኤልሳ ላለው ብዬ ኤልያስ አልኩኝ። ምናምን እንደሚባለው አይነት አይደለም ይሄኛው፣ ታሪኩ ነው ሙሉ በሙሉ ያዛብሃው፣ ይሄ ታሪክ የማዛባት ነው። ኢቨን የገዳሙ አበምኔት ስሙ እራሱ አልተጠቀሰም። ስለዛ ስም ተምታቶ ቢኖር ራሱ ለማለት አይመችም። ስለዛ ምንድን ነው አንድን ኖርማል ሌላ ኃጢአተኛ የሆነ ሰውዬን ግብር አንስቶ ለሌላ ለቅዱስ አባት የመስጠት ነገር ሊተሰራው ስለዛ፣ ይሄኛው የተወሰነ እንትን ያለ ነው ራቅ ያለ እንግዲህ እኔ እስከሚገባኝ እና እኔ አደል ሆና ጋር የገዳሙ አበምኔትን ለማለት ብዬ አባለ ትጹም ብዬ ነው ያልኩትኝ። ይሄ ደግሞ ታሪኩን ያው አኬ እርግጠኛ ሆኜ እንደው ብናገርም ድፍረት ከሆነ ባልናገርም ይህን ታሪክ ስንክሳር መጽሐፍ ያው እንደምታውቀው ምናልባት በጣም ትልቅ መጽሐፍ ነው። በኢትዮጵያ ካሉ መጽሐፍቶች በጣም ትልቅ ነው ከወረሃ መጋቢት እስከ ቋግሜ ያለው ነው። ከመስከረም እስከ የካቲት ያደዋደኝ ያው መጽሐፉ በጣም ቮሊዩም በጣም ትልቅ ስለሆነ ምናልባት አንብበህ ከዚ በፊት ደርሰህበት ሊሆን ይችላል። እኔ ግስ ጠረጥር ከዛሬም በፊት አንብበ ሁላት ታቅ ትችላለ ችግር የለው የትኛውም ጊዜ ነበ በየትኛውም ጊዜ የእኔ አበምኔቱንና አባለትጹንን ስማቸውን ያቀያየርኩት ልክ ኤልሳ ለማለት ብዬ ኤልያስ ብዬ እንዳልኩትና ጋዲሳ አይ ኤልሳና ኤልያስን ለይቶ እንኳን የማያቅ ምናም ነገር ብሎ ሲል በኤልሳና በኤልያስ መካከል ታላላቅ የእግዚአብሔር ነቢያት ቢሆኑም የስም የስማቸው ግን ልዩነት እንዳለው የማይገባኝ አይነት ሰው አይደለሁም። እንዲህ አይነት ነገር ደግሞ ይገጥማል። ራስ አኬ እንደዚህ አይነት ዳሀፀ ልሳን ብሎ የሚለው ይገባሃል። ካልገባህም ደግሞ እዚሁ ክፍል ላይ ወገኖች በላኩልኝ በዚህ ክፍል ላይ እዚችኛዋ ቪዲዮ ላይ ምን አልክ?

ወይት አይደለም፣ በጣም ይቅርታ፣ በጌታ በጣም ይቅርታ እኮ። አንዴ አንዴ በቃ ይሄ ማለት ነው፣ ዳሀ ፀልሳን ማለት አሁን። በዚህ አሁን አኬን እኔ ይሄ በቃ ዝም ብለ የፈለግከውን ዝም ብለ የምታወራ ምናምን ነገር ብዬ አልሰራም። ይሄ ነው ዳሀ ጸልሳን ማለት በቃ ልትለው የፈለግከው የሆነ ፐርሰን ነበር የሆነ አካል ነበር። ታሪኩ ግን በደንብ ካነበብከው በኋላ ቆም ብለህ ግን ስታስብ አይልም ማለት ነው። እና እዚሁ ጋር የአንተ እዛው ጋር እያነበብከው እያለ ነው እንትን ያልከው፣ የእኔ ግን እዛው ጋር እያልኩ ሳይሆን ከቆየ በኋላ ነው ቪዲዮውንም ስሰማው ያልኩት ማለት ነው። ይሄም ዳሰ ፀልሳን ነው፣ የእኔም ዳሰ ፀልሳን ነው። የስም ዝውውር ነው ያደረግነው ማለት ስም የስም ለውጥ ነው ያደረግነው ለማለት ነው። ኦኬ ግን ታሪኩ እንትን ነው ይሄ። የኔ ላይ ምንድነው ስህተቱ? እኔ ስናገር ማለት ነው እንግዲህ አሁን አክ ኔ ስህተቱም የሚበላለ እንትን ነው። የድሃ ጸልሳን ሳይሆን የውጭ የኮፕቲኮች እንትን አለ፣ ስንክሳሪየም አለ፣ ስንግሳር አለ። የዛ ስንክሳር ላይ ያለውን አንዱን ታሪክ እያነበብኩኝ ነው። ሳነብ ሴም ባለሞን ቅዱስ ባለሞን አባላት ጹንን እንደ ጎበኛቸው ይናገራል። መጀመሪያ እንደዛ ብሎ ነው የሚጀምረው። ከዛ መጨረሻ ደግሞ ይደግማል። ይሄ ነው ጎበኛቸው የሚለው ማለት ነው። ሶ ጎበኛቸው በሚለው ጀምሮ ስለነበረ ታሪኩ እየተነገር ያለው ከዛ አንጻር ነበረ የመሰለኝ፣ እየተረጎምኩት ሲሄድ ማለት ነው። ቀጥታ ቃል በቃል ነበር እየተረጎምኩት ያለው ሙሉን ታሪኩን አንድ አንብቤ ሳይሆን የተረጎምኩት እዛው፣ በየሀረጉ ስለሆነ እየተረጎምኩ ይሄድኩት እንደዛ ነበረ። ልክ መጨረሻ ላይ ግን ሲደግመው ግን ኮንቴክስቱን ይቀይረዋል። ስለዛ ወዲያውኑ ምን አደረግኩኝ? ኮንቴክስቱ ስለሚቀይር ይሄ የቋንቋ ምንድነው ጉዳይም ስለሆነ ማለት ነው፣ አይ መጨረሻ ላይ ይህን ስላስገባው ከዚህ ከኮንቴክስቱ አንጻር አስቀድሞ ሰይጣን ሲፈትን የነበረው ሲም በላ መሆንን ከዛ በኋላ ተዋጋ ዘን ወደ አባለሱን ሄዶ ምንድነው ምክርን ተቀብ እዛው ነው እራሱ እና እዛው ነው ምን ወዲያውኑ ተናገርኩኝ። ያንተ ችግሩ ምንድነው? ጭራሽ ይሄ እንደትችት ያቀረብከው አይ እንደትችት እንደትችት አድርገህን ያቀረብከው ምኑን የእናንተ ቅዱስ አባቶች የምታመልኳቸው እንዲህ ያደርጋሉ የሚል አደገኛ ትችት ነው ያቀረብከው፣ አደገኛ ትችት ይሄ አደገኛ ትችት ደግሞ ስህተት ነው። እንደዛ ይሄ የምናመልካችሁ የሚለው እሱ ይቅር። ሲቀጥል ደግሞ የጠራኸውም አባትም ይህንን አያደርግም። ያኛው ኃጢአተኛ ሰውዬም ደግሞ ኃጢአት ነው ብሎ ሲናዘዝን ያየ ነው እና እሱን የሚያስቀምጠው ከኔ ጋር ኦኬ። ስለዚህ እዚህ ጋር ይቅርታ ብለህ ያልከው ስህተት ነው ብለህ ያልከው ታሪኩ ልትናገረው የፈለግከው ነው ወይ? ያነበብከውም በኋላ ላይ ቆም ብለህ ያው ስህተት መሆኑን ሶሪ አልከው። እዚህ ጋር ማለት ትርጉሙ ላይ ማለት ነው ን ከዛ ከዛን ሴንባላሙን ከሴንት ለሱን ምን አደረገ? ምክርን ምናምን ስለ ዲያብሎ ስራዊ ውጊያዎች ምናምን እሱንትን አሉ ጠየቀው። ወይት አይደለም፣ በጣም ይቅርታ በጌታ በጣም ይቅርታ ኳ አንድ ስለታነበው ስለተሳሳትክ ነው ይቅርታ ያልክ ትርጉም ላይ ነው። ትክክል ትርጉም ላይ ምንድነው? የመጀመሪያ የገባ ሌላ አንድ ሴንቴንስ ስለነበረ ይደግመዋል መጨረሻ ላይ ራሱ ሴንቴንስ ማለት ነው። ከዛ አንጻር ቃል በቃል እዛው እየተረጉንኩኝ ይርኩኝ ስለነበረ ታሪኩ የሚመስለው ለዛኛው ነው። አሁን ሌላ ሰው ቢያነበው እንደዛ ነው የሚመስለው። ግን መጨረሻ ላይ ያለችው አንቃር ስታያት ኮንቴክስቱን አይተው አይ ይሄ ለዚኛው ነው የሚለውን እዛው እንትን ትሏል። ስለዛ እኔ ምንም ኢል ኢንቴንሽን ዶኝ የምናገርም ሰው ስላሉንኩኝ በቃ እዛው ወዲያውኑ እንትናልኩት አሁን ያንተ ግን እንዳልኩ ከዚህ ለየት የሚያደርገው ጨርስ ጨርስ ጨርስ ጨርስ። አንተ ግን እዚህ ላይ የተለያየንበት ነገር አለ። ተሳስቻለሁ፣ በጣም ይቀርታል። ትርጉም ትርጉሙ እኮ ታዲያ በደህና ፀልሳ ናይቲንግ ትርጉሙ ስታነባው ዳጸልሳን የሚባለው እዚህ ጋር ምንድን ነው የሚለው? የተባለው ሌላ አካል ሆኖ ሳለ ወይ ደግሞ የተጻፈው ለሌላ ሰው ሆኖ ሳለ አዛብተው ነው የተናገርከው ማለት ነው፣ ስለ ሌላ ማለት ነው። ይሄ የትርጉም ጉዳይ ይባላል። ሁለቱ ማድረግ ስላለ ቃል በቃ፣ የኔ ደግሞ ለትፁን የሚባሉ ሰው የሉም እዚህ ክፍል ላይ እያልኩ አይደለም። ለትፁን የተባሉት ከእናታቸው ጋራ እዚህ ጋ ከተጻፈው ሰው ጋራ ከእናታቸው ጋራ የግብረ ሥጋ ግንኙነት አድርገው በቅዱስ ቁርባን ሰውን እየገደሉ እንደዚሁ ሕፃናቱን ሁሉ እየገደሉ ያደርጉት የነበሩ አበምኔቱ የእሳቸው የአበምኔቱንና የዕለተ ፁንን ስም ነው እኔ ያቀያየርኩትኝ። አበምኔቱ ስም የላቸውም እዚህ ላይ የላቸውም። ልክ ነው እዚህ ጋ የስድሮ ስም የሚባል አለ እና ዕለተ ፁን አሉ። ሶስተኛው ሰው የአበምኔቱ ናቸው ስማቸው አይታወቅም። ስለዚህ እኔ አሁን ያ አበምኔቱን ለማለት ብዬ አባለት እሱን ብዬ ነው ያልኩት። እሱ ነው ዳ ጸልሳን ነው ይቅርታ ያልኩት ማለት ነው። አሁን ችግር የለው። አሁን እኮ ታሪኩ ላይ ግን ታሪኩ ላይ ግን ስህተትህን ካመንክ እኮ ምንም ችግር የለውም። ይሄ ኖርማል ነው። አሁን አንተ ባልከው ደረጃ አቅልልኸው ነው ወይ? የምር እንደዚያ የቀለለ አይነት ስህተት ነው ወይ? አይመስለኝም። ግን አሁን ስህተቱ ከባሩ ነው። ወደ ሚሌላ ክርክር አልገባም። ለምንድን ነው ይሄንን እያልኩ ያለሁት? ምንድን ነው አበምኔቱ እላለው ብዬ አባለት አልኩኝ። ይሄ አሁን ማለት ስትናገር ከነበረው ቪዲዮ አንፃር ይህንን ነው እነዚህን ዘጠኝ ቁጥር ስለሆነ እና ከዛ ካነበብኩት ውስጥ የሌለ ጨምሬ የተናገርኩት ካለ ቪዲዮም ስላለ የተቀረውን ደግሞ ስህተት ይኸው እዚህ ጋር ንጥብ ብለህ ብትለኝ እዚሁ ይቅርታ እጠይቃለሁ ማለት ነው። ስለዚህ ስህተትህንማ በቃ ወጣ ነው ያኛው ብቻ ነው። የትኛው አባለ እሱን፣ ያላደረጉትን አደረጉ ብለን ኖ፣ ድርጊቱ ተደርጓል። የተደረገው ድርጊቱማ ነበርኩ እያየው፣ ድርጊቱ እንዳልተደረገ አድርገ ድርጊቱን ያደረገው ሰው የገዳሟ አለ የኤርሚያስ ስህተት የሆነው በደሃፀ ልሳን አባለ ትጹን ማለት ነው እንጂ ድርጊቱማ ማ ተደርጓል እኮ እኔ ድርጊቱ አልተደረገ መቻልኩኝ። ድርጊቱን ያደረገው አንድ በሴጣን ከደበ ኃጢአተኛ ሰውን ያንን ያደረገው አባለ። አንተ ግን ያደረከው የእኛ ቅዱስ አባቶች እንደዚህ እንደሚፈጽሙ አስመሰለ ነው ተናገርከው። ይሄ ደግሞ ስህተት ነው ነው፣ አለቀ። እሱ ላይ ከተማመንን በቂ ይመስለኛል ኤርሚ። ምክንያቱም ታሪኩን ሙሉ እንላንበው ለአንባው ታሪኮ ታሪኮ ላይ ተሳልክ በስተቀር እኔ አነበብኩት እኩት ለንተ አንብበው እሺ፣ እንደዚህ ላል እሺ። ይህም አባት ከብህንስ ሀገር ነበረ። ጎልማሳን በነበረ ጊዜ ነፍሱን ሊያድናት የሚሻ ጣላት፣ ነፍሱን ስለእኔ የጣላትም ያገኛታል የዘላለም ህይወትንም ይጠብቃል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የህያውን ንጉስን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ ሳት ቅዱስ ቁርባንን ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት በታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። በእግዚአብሔር መልአክ የተገለጸለትና የምንኩስና ልብስንም ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ አርባ ቀኖችን ጸለየ። ከዚህም በኋላ ልብሱና አስኬማውን አለበሰው። በገድልም መጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመ እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳት ይጎበኛቸው ነበረ። በአንዲትም ዕለት ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። ይሄ ሰውዬ ነው፣ አበምኔቱ ስሙ አይታወቅም። ይሄ ሰው ነው ከእናቱ ጋራ እንግዲህ የተኛው ማለት ነው። ይህን ሰው ነው እኔ ከአባለት ጹን ጋር ያቀያየርኩት ስም ድሃፀልሳን በሚል እንጂ ታሪኩ እንዳላለ። አበምኔቱም ታሞ ለሞት ደርሶ አገኘው። መንኮሳቱን በዙሪያ ሆነው ያለቅሱ ነበር። አባለት ጹንም የሰይጣን ሰራዊትን ከበው ደስ ሲላቸው አያቸው። አባለት ጹንም፣ አባት ሆይ በአንተ ላይ የሆነውን ምንድን ነው ብሎ አበምኔቱም ጠየቀው። እርሱም መንኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። ለአባለት ጹም ማለት ነው ማ የገዳቡ አበምኔት እዛ ሊነግራው ጀመረ። እንዲህም አለው እኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄዱ ወደ ሌላ ሀገር ሄዱ ፕሊዝ ወደ ሌላ ሀገር ሄዱ ኤጲስቆጶስንም ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድሶ ነው ኦሬዲ ኦርቶዶክስ ቄስ ሆኖ አድዋብ ቅዱስ እያለ ይቀድሳል ማለት ነው። ግን አልተሾመም በክህነት ይህ ሰው። ከዛም ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቼ አለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ስራይ ስራ የሚለው መድኃኒት ማለት ነው፣ የግዕዝ ቃል ነው። አጠጥቼ ህፃኗን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅ። ከበጎ ስራ ምንም ምንም የሰራሁት የለም። ነገር ግን በጸሎት አተርሳኝ ለአባለት ነው። በጸሎት አተርሳኝ ብሎ ያለው ታሪኩ እንደሚናገር ማለት ነው። በአዩ ማ ነው የገዳሙ በምኔት ነው። ይህንን ኃጢአት የሰራው የገዳሙ በምኔት ነው። አተርሳኝ ከዚህም ከኃላፊው አለም መውጫ ደርሷል። ወዲያውም በክፉ አሟሟት ሞተ ሰውየው ማለት ነው። ይሄ አይገዳማ በምኔት ሞተ። ነፍሱንም እዚህ ድረስ ያሉን አንድ ኒው ልጨርሰውና አብረን የዋለን አንድነት እየተስማማን እንለፍ ብዬ ነው ነው። ችግር የለም። ታሪኩን ልጨርሰውና ከዛ አብረን በሃይላይት በወፍ በረር ትሄድበታለህ። ሊቀበሏት በየራሱ በሆነው ስቃይ ሲያሰቃዩት አባለት ጹንም አያት ምኖች ናቸው። ወዲያውኑ በክፉ አሟሟት ሞተ።

ይቅርታ፣ ሁለት ጥያቄ ብቻ እና ከዛ እናል። የመጀመሪያው ጨርሰን በኋላ ኖት ያዝና፣ በኋላ ትጠይቀዋል። ወዳጅ ችግር የለውም እኔ ራሴም አንብቤዋለሁ። ታሪክ ነገራችን ላይ ትናንት ህዝቡ ነው ይለቅ አረባክን ይሰሙታል። ህዝቡ ምን እስካሁንም እኮ እያነበባችሁላቸው ሲሰሙት ነበረ። እኔ መኖሬ እኮ ህዝቡ ብርም እንዲሰማ አያደርጉም። እኔ ይኖርኩኝ አልኖርኩኝ አይደለም፣ ይኸው በተደጋጋሚ ስታነቡት አልነበረ። እሱ ችግር የለውም። አሁን መጥቼም ዝም ብለን እንትን እንዳናረገው፣ ይህንን እያልኩ ያለሁት ለምንድን ነው የተነሳው? ርዕሱ እዚህ ታሪክ ላይ የተነሳው ርዕስ አባላት እሱን ፈጽሞታል አልፈጽሞም የሚል ነው በእርግጥ ስለዚህ ዋናው ዋናው ራሱ ሚያፈጻሚ አባለት ጽሁን አይደሉም። አባለት ጽሁን ሳይሆን የገዳሙና በምኔት ነው። እኔ ገዳሙና በምኔት እና ያባለት ጽሁን ነው ያዛወርኩ። ታሪኩ ግን ታሪኩ አንዴ ቆይ አንዴ። ስለዚህ እያጠራ ነው ንለፍ። አባለት ጽሁን አሁን አንተ ያልከው እነዚህ ድርጊቶች ፈጽማል አልፈጸመም። አባለት ጽሁን ነገርኩ ቆ አባለት ጽሁን ሳይሆን ፈጻሚ የገዳሙ አበምኔት ነው። እኔ ሳነበው የገዳሙ በምኔት ማለት ቆይ የገዳሙ በምኔት ቆይ ቆያ ቆያ ኪ የገዳሙና ማለት ሲገባኝ በፍጥነት ዳ ጸድፃን ስለሆነ አባለት ጹን አልኩ አባለት ጹን፣ ይህንን ድርጊት አላደረጉ ያደረገው የገዳሙ አበምኔት ነው። በጣም ጥሩ። እሱ አንደኛው ነው። አባለት ጹን ይህንን ድርጊት አላደረጉም። አሁን ሲባል የነበረውን ሲወራ የነበረውን ማለት ነው። ሁለተኛው ደግሞ እኚህ የገዳሙ አበምኔት ህጋዊ ካህን ናቸው አይደሉም? በኤርስያ ምስጥ እስከሚታወቅበት ድረስ ህጋዊ ካህን ነው። አዶ ቅዱስ ብሎ ይቀድሳል። ሰው ስለሚያቀው አደለም። ህጋዊ ካህናት በዚህም ዘብኳ ያቄ አንድ ይቅርታ ህጋዊ ካህን የሚሆነው ያ ሳክራመንት ያ ምስጢር ሲፈጸምለት ነው። አይደለም የምስጢረ ክህነቱ ቅስና ሲሾም አይደለም። ኃጢያቱን ላባለ ትጹን ቆይ፣ ቅስና ተሹሟል አልተሾመም። ቆይ ኃጢያቱን ለካህኑ እስከተናዘዝበት ጊዜ ድረስ ካህን ሆኖ እንደተሾመ ነው። የገዳም አበምኔት ሁሉ ሆኖ ተሾመዋል። ካህን አይደለም እሱ ኃጢያቱን ሲናዘዝ ካህን ሆኖ ተሾሟል የሚል እስኪ ያሳየኝ። እንደ እኔ መቼ ካህን ሆኖ ተሾሟል አልኩ። ካህን ሆኖ እንደተሾመ ቆይ ካህን ሆኖ እንደተሾመ እራሱን ቆጥሮ እያገለገለ ነው ማለት የገዳም አበምኔት ነው። ጠየቀኛ አለ። ጠየቀኛ አለ። የገዳም አበምኔት ሁሉ ሆኗል። የገዳም አበምኔት የሆነው በራሱም በሌላ አይታውቅም። ግን ካህን ሆኖ በቤተ በቤተ ክርስቲያዊቱ ስርዓት አልተሾመም ሊሾሙት እንዲሾሙት ፈልጎ ባልተሾመ ጊዜ ወደ ሌላ ቦታ ላይ ሄዶ ነው ይህንን በድፍረት ያደረገው። ይህንን ግን ለአባለት እሱን እስከሚናዘዝበት ሰዓት ድረስ ሰውየው አህዶ ቅዱስ ብሎ ይቀድሳል። ቆይ ሰውየው አህዶ ቅዱስ ብሎ ይቀድሳል። እናም ደግሞ ታቦቱ ይሸከማል ማለት ነው። አሁን ተመልከቱ፣ እንግዲህ በዛን ሰዓት በዛን ሰዓት ላይ ላይ አንተ ሙንክ ሌሎች የኦርቶዶክሳውያን ምንመናም ቢያገኙት ከዚህ ከእናቱ ጋር አስር ጊዜ ከተኛው ሰው ላይ ቡራኬ ትቀበላላችሁ ምክንያቱም ምታቁት ነገር የለም የት እንደተሾመ ምታቁት ነገር የለም ችግር የለም እኔ አሁን እሱ አይደለም ስጀምር ጥያቄ ጥያቄ የምን ነበረ ይሄ ሰው ህጋዊ ካህን ነው ወይስ አይደለም በቃ ህጋዊ ካህን አይደለም ግን እሱ አጭር ብሮ ግን ገብቶ እየቀደሰ ነበር የሚል ነገር ነው የተመለከት ነው ስለዚ አሁን ሁለቱ ነገሮችን መያዝ አለብን አንደኛ አባለሱን አድርገዋል የተባለውን አላደረጉም ወይታት ነው የሚለው ብሄር ያስታምኗል ሁለተኛ አደረጉ የተባሉት የገዳሙ አበብኒ ተራሱ በቤተ ክርስቲያን ውስጥ ህጋዊ ካህን አይደሉም፣ አጭበርብረው ገብተው ሲቀድሱ የነበሩ ሰው ናቸው። ሁለቱን ከተማመንን ቀጠሉ በኋላ ሰጣችኋለ። ለጥያቄ ታሪኩ ሳይነበብ ፕሊስ፣ አንደኛ ጣልቃ ቆይ እኔ የምጠይቀው ጥያቄ ስላለ አኬንም አሁን እሱ የጠይቀኝ ጥያቄ አንደኛ መጽሐፍ የራሳቸው መጽሐፍት ላይ ያው እነሱ መመለስ ሲገባቸው እኔ ነው የሚጠይቀኝ። እኔ ግን ያው የተጻፈውን እውነቱን ታሪኩንም አያውቁትም። እኔን ያሳየዋቸው ላይ እያንዳንዱ ግን አሁን ቀጥዬ ወደሚቀጥለው ላይ ላምብም ማለት ነው። ቁጥር ስንት ነሳ ነበር ነው ቁጥር አስር ነው ያቀኝ ቁጥር አስር አደለም አንኑ ላቋርጣለም ሂደ እንትን በል አንብበው በል ድንገት ፖዝ ነገር ከሆንኩኝ የወጣው እንዳይመስላችሁ። አለ የሆነ ስልክ ግድ የሆነብኝ ስልክ እየተደወሉ ከሱቅና፣ ቀጥሉ አንብበው። እኔ ስለ አቋሉ ታሪኩን ትጠይቀኛለህ። ከዛ በኋላ ፖዝ ከሆንኩኝ የወጣውኝ አይደለውም። እሺ አባለት እሱንም ስለ ወዳጆቹ ነፍስ አሳልፎ የሚሰጥ ያለ ከሆነ ከዚህም የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ ይላል። ከዛስ አባለ ትጹንም ለዚህ አጥ ሰው ነፍስ ክብር ይግባውና መድኃኒታችንን እየለመነ አምስት ጊዜ እስከሚሞት ድረስ መሰቃየት ጀመረ ይላል። ማነው ይሄን መሰቃየት የጀመረው? አባለ ትጹን ማለት ነው። ስለሌተኛው ስለዚህ አጥ ሰው ነፍስ ክርስቶስን እየለመነ መሰቃየት ጀመረ። የመላእክት አለቃ ሚካኤል መጥቶ አነሳውና እንዲህ አለው፣ ለዚህ ኃጢአተኛ ነፍስ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባለት እሱንም ግን መሐሪ ይቅርባይ ወደሆነው እግዚአብሔር ለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተው። ልብ በሉ አባለት እሱን ለዚህ ኃጢአተኛ ሰው እናቱን አስር ጊዜ ስለተገናኛት ደግሞ በጽንሷ ውስጥ መድኃኒት ጠጥቷት ጽንስ ስለገደለው እንደዚሁም ደግሞ ሌላውንም የሚጠላውን ሁሉ ቅዱስ ቁርባን ውስጥ መርዝ እየጨመረ ባይዘዌ በአንዳንዶች ዘንድ ዛሬ ይደረጋል፣ ዛሬ ይደረጋል። ይሄ በደንብ ካህናት የሚያውቁት ነው። ሊገሉ ከፈለጉ አንዳንድ ካህናት በቅዱስ ቁርባን ውስጥ መርዝ ሰጥተው ይገላሉ። ይሄ የቤተክርስቲያን ዩኒት ውስጥ አንዳንዶች ነው ያልኩት፣ ሁሉም አይደሉም። ልብ በሉ። አንዳንዶች መሰር የሆኑ ሰዎች እንደዚህ እንደሚያደርጉ ይታወቃል። ኦኬ ኦኬ። ከዛ ሚካኤል መጣና አነሳውና ለዚህ ሰው እንደዚህ አታደርግ። ይቅርታ አይገባውም፣ ይቅርታ አይገባውም። ስለዚህ አይሰረይለትም፣ በደሉ አይሰረይለትም። አባለት ጹንም ማህሪ ቅርባይ ወደሆነ ወደ እግዚአብሔር ለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተውም። አኬ ወጥቷል። ተመልሶ እንደሚመጣ ተስፋ አርጋለሁ።